አሰላሙ ዓለይኩም። ይህ ቁርአንን በአርባ አምስት ቀናት እናንበብ ቻሌንጅ ቀን ሁለት የዓረብኛ ፊደላትን በጣምራ ማንበብ ፕሮግራማችን ነው። ወደ ትምህርታችን ከመግባታችን በፊት በቀን አንድ ሶስት ጥያቄዎችን ሰጥቻችሁ ነበር። ዛሬ ምላሾቹን ከነማብራሪያዎቹ ላቀርብላችሁ ነው። ወደ ጥያቄ ቁጥራችን አመራለሁ። የመጀመሪያው ጥያቄ ይህ ፊደል ማን ይባላል ነበር የሚለው። ከዚህ ፊደል ጋር የሚመሳሰሉትን አምስት ፊደላቶች ያው አቅርቤላችኋለሁ። በነጥብ የሚለያዩ ማለት በቅርብ ተመሳሳይነት አላቸው። ከእነሱም ስናይ ይህ ፊደል የሚመሳሰለው ከባ ጋር ነው። ምክንያቱም ከታች አንድ ነጥብ ካለው ከሱ ጋር ተመሳሳይነት አለው። ምርጫው ጋር ደግሞ ቢ ባ ነው። ይህን የመለሳችሁ ማሻል ተክላግኝ። ወደ ሁለተኛው ጥያቄ አመራለሁ። ይህ ፊደል ማን ይባላል ነው የሚለው ከዚህ ፊደል ጋር የሚመሳሰሉ አራት ያሉትን አቅርቤላችኋለው። እነሱንም ስናያቸው ከዚህ ፊደል ጋር የሚመሳሰለው ዛ ነው። ስለሆነ መላሻችንም ጋር ኤ ዛ ነው የሚለው ይህ የሚመለሳችሁ ወደ ሶስተኛው ይህ ፊደል ማን ይባላል ነበር የሚለው ከዚህ ፊደል ጋር የመሳሰሉ አራት ፊደላቶች በዚህ መልኩ ተቀምጠዋል። ከእነሱ የመሳሰለው ጋ ነው። ማለትም ከምላሻችን ጋር ደግሞ ሲ የያዘው ምርጫ ጋር ትክክለኛ ነው። መልሱ የሚሆነው እሱ ነው። ስለ ኢንሻአላህ ሲ ያላችሁ ባረከላሁ ፊኩም ትክክል መልስ አግኝታችኋል ማለት ነው። ስለ ጥያቄያችን ምላሽ ቢ ባ ኤ ዛ ሲ ይህን ይመስላል ማለት ነው። ምናልባት ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ ማድረግ እና ቀን አንድን መለስ ብላችሁ ማየት አትርሱ፣ በጣም ወሳኝ ትምህርት ስለሆነ ኸይረን። አሁን ደግሞ በመቀጠል ወደ ቀን ሁለት የአረብኛ ፊደላትን በጣምራ ወደ ማንበብ ፕሮግራማችን እንሄዳለን ማለት ነው። ኸይረን፣ ይህን የአረብኛ ፊደላት ወደ ማንበብ ከመሄዳችን በፊት ግን ሁለት ወሳኝ ትምህርቶችን ላስጨብጣችሁ እወዳለሁ። የመጀመሪያው ሁለቱ የቅጥልጥሎች ባህሪ ነው። የአረብኛ ፊደላት ሁለት ቶች ባህሪ ያላቸው የመጀመሪያ በግራ በኩል መቀጠል የማይችሉ በቀኝ በኩል ብቻ የሚቀጠሉ ፊደላቶች አሉ። ሁለተኛው ደግሞ በሁለቱም በኩል መቀጠል የሚችሉ ፊደላቶች አሉ ማለት ነው። ኸይር እንሻላህ በግራ በኩል የማይቀጠሉ ፊደላቶችን ስናይ አሊፍ፣ ዋው፣ ዳል፣ ዛል፣ ሮ፣ ዛ ሲሆኑ በሁለቱም በኩል መቀጠል የሚችሉ ፊደላት ደግሞ ከነዚህ የተቀሩት ሀያ ሁለቱ ፊደላቶች ይሆናሉ ማለት ነው። ምሳሌ ማየት እንችላለን። አሊፍ ካየናት በምሳሌ ኑን አሊፍ ሚም ይላል። አሊፍ መካከል ላይ ያለችው ነች። ከኑን ጋር በቀኝ በኩል ስትቀጠል ከሚም ጋር ግን በግራ በኩል አልተቀጠለችም። ዛም እንደዛው ነው። ከያ ጋር በግራ በኩል አልተቀጠለችም ማለት ነው። ነገር ግን በሁለቱም በኩል የሚቀጠሉት ጋር ስናይ በቀኝ በኩሏ ከኑን በግራ በኩሏ ከታ ትቀጥላለች። ባም እንደዛው በቀኝ በኩሏ ከኑን በግራ በኩል ከሚም ጋር ትቀጥላለች ማለት ስለሆነ ይህን መለየት ወሳኝነት ይኖረዋል ማለት ነው። ሁለተኛውን ደግሞ ስናመራ ሶስቱ የፊደላት መገኛ፣ የዓረብኛ ፊደላት የሚቀጣጠሉ ሶስት የፊደላት መገኛ ቦታ አላቸው። የመጀመሪያው በቃል መጀመሪያ መገኘት ይችላሉ፣ ሁለተኛው በቃል መካከል፣ ሶስተኛው በቃል መጨረሻ ላይ ሊገኙ ይችላሉ ማለት ነው። ለሶስቱም አንዳንዳንድ ምሳሌ ላሳያል። እዚህ ጋ በምሳሌው እንደምታዩት አሊፍ ኑን ሚም ላም አሊፍ ያው በቃል መጀመሪያ ላይ መታለች። ኑን አሊፍ ሚም ላም አሊፍ ያው በቃል መካከል መታለች። ምንም እንኳን ከሚም ባትቀጠልም በዚህ መልኩ ትጻፋለች። በቃል መጨረሻም ደግሞ ደ ኑን ሚም አሊፍ አሊፍ በቃል መጨረሻ ላይ ተገኝታለች ማለት። የዓይንን በራሳችሁ ማየት ትችላላችሁ። ኸይረን፣ አሁን ደግሞ ወደ ሙሉ ንባቡ እንሄዳለን። ቢስሚላሂ አራሕማን አራሒም። አደርሱ ሳኒ፣ ትምህርት ሁለት፣ ሕሩፉል ሂጃኢል ሙረከበ፣ የዓረብኛ ፊደላት በጥምረት ኸይረን፣ እንሻአላህ ወደ ማማሩ እንገባለን። አሊፍ አሊፍ ላም አሊፍ

ኸይረን አልሐምዱሊላህ ረቢል ዓለሚን። አሁን ደግሞ የተማርነውን ምን ያክል ተረድተነዋል የሚለውን በጥያቄ የምናይበት የጥያቄ ጊዜያችን ነው። እንደተለመደው ሶስት ጥያቄዎችን ይዤላችሁ ቀርብ ያለው እናንተም ምላሾቻችሁን ኮሜንት ላይ ነው የምታሰፍሩልኝ። ኢንሻላህ እየገባሁ አርምላችኋለሁ። በቀጣይ ቪዲዮ ደግሞ በአላህ ፍቃድ ምላሾቹን ከነማውራሪያዎቹ ይዤላችሁ የምቀርብ ይሆናል ማለት ነው። ወደ ጥያቄ ቁጥር አንድ አመራለሁ። ጥያቄ ቁጥር አንድ ከሚከተሉት ፊደላቶች የትኛው በግራ በኩል መቀጠል ይችላል? ኤ ዳል፣ ቢ ዛል፣ ሲ ሮ፣ ዲ ያ። ወደ ሁለተኛው ጥያቄ አመራለሁ። በምስሉ ላይ የምትመለከቱት ቃል ማን ይባላል? ኤ ያ ሻ፣ ቢ ታ ሐ፣ ሲ ታ ሐ ዲ ያ ሃ ወደ ሶስተኛው ጥያቄ አመራለሁ። በምስሉ ላይ የምትመለከቱት ቃል ማን ይባላል? ኤ ኑን ፈ አሊፍ፣ ቢ ባ ሲን ላም፣ ሲ ባ ፈ ላም፣ ዲ ኑን ሲን አሊፍ ኸይረን ምላሾቻችሁን ኮሜንት ላይ አስፍሩልኝ። እየገባሁ ምላችኋለሁ። በቀጣይ ቪዲዮም ምላሹን ይችላችሁ ይመጣ ይሆናል። ሁሌም እንደምላችሁ ሰብስክራይብ ማድረግ ለወንድሞቻችሁ ሼር ማድረጋችሁን ያትርሶ። ከወደዳችሁ ስ ላይ ካርጓቸው። በቀጣይ ቪዲዮ የአላ ፍቃድ ከሆነ በአዲስ ትምህርት በቀን ሶስት የምንገናኝ ይሆናል። እስከ ቀጣይ ሰላም ቆዩልን። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ።